12 ሚሊዮን ዶላር የሚያወጡ የዩኤስ ኤድ ኮንዶሞችና የወሊድ መከላከያ ክኒኖች ሊቃጠሉ ነው። ሮይተርስ እንደዘገበው ለደሃ ሀገራት ተብለው የተዘጋጁ ቁጥራቸው ከፍተኛ የሆኑ ኮንዶሞች፣ የወሊድ መከላከያ ክኒኖችና በማህጸን ውስጥ የሚቀበሩ እርግዝና መከላከያዎች በዩኤስ ኤድ መጋዘን ውስጥ ይገኛሉ። በብራስልስ እና ዱባይ በሚገኙ መጋዘኖች ውስጥ ያሉት እነዚህ እቃዎች ወሰ የሚያወጡ መሆናቸውን አንድ የቀድሞ የአሜሪካ ባለስልጣን ተናግረዋል። የትራምፕ አስተዳደር የውጭ እርዳታ ማቆሙን ተከትሎ እነዚህን አስፈላጊ ቁሳቁሶች ከመጋዘን አውጥቶ ከፋፈል እንዳልተቻለ እኒህ ባለስልጣን ገልጸዋል። አሁን እነዚህ ኮንዶሞችና የወሊድ መከላከያዎች በመጋዘን ውስጥ እየበሰበሱ በመሆኑ እንዲቃጠሉ መባሉን ዘገባው አስታውቋል። በህንድ ሃይድራባድ በተዘጋጀው የሚስ ወርልድ ዓለም አቀፍ የቁንጅና ውድድር ሁለተኛ የወጣችው ሞዴል ሐሴት ደረጀ ደማቅ አቀባበል ተደርጎላታል። ሰባ ሁለተኛ ጊዜ በተደረገው የቁንጅና ውድድር የ108 ሀገራት ተወዳዳሪዎች የተሳተፉ ሲሆን ሐሴት በዓለም አቀፍ ደረጃ ሁለተኛ ከአፍሪካ ደግሞ ቀዳሚ በመሆን ነው ያጠናቀቀችው። ሐሴት ደረጀ ቦሌ ዓለም አቀፍ አውሮፕላን ማረፊያ ስት ነፊሰ አልማዲ አቀባበል አድርገውላታል። በአቀባበል ሥነ ሥርዓቱ ሐሴት ደረጀ የኢትዮጵያ ባህል አምባሳደር በመሆን መሾሟን የሚገልጽ የእውቅና ሰርተፍኬት ተሰጥቷታል። አዲስ አበባ ሕግና ስርዓት የሰፈነባት ከተማ እንድትሆን የተከናወኑ ተግባራት ውጤት አምጥተዋል፣ አሉ የከተማ አስተዳደሩ ከንቲባ አዳነች አቤቤ። የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን በስድስተኛ ዙር 2074 ፓራሚሊተሪ ኦፊሰሮችን በዛሬው ዕለት አስመርከዋል። ከንቲባ አዳነች አቤቤ በዚህ ወቅት እንዳሉት መዲናዋን ለነዋሪዎች ምቹና ተስማሚ ለማድረግ እንዲሁም ሁሉን አቀፍ የልማት ሥራዎች በሕግና ሥርዓት እንዲመሩ የደንብ ማስከበር ሥራዎች ሲከናወኑ ቆይተዋል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 መንግሥት ለተጠቃሚዎች በነጻ ይሰጥ የነበረው የግብርና ኤክስቴንሽን አገልግሎት በክፍያ እንዲሆን እና የግል ዘርፍ ተዋንያን እንዲሳተፉበት የሚፈቅድ ረቂቅ አዋጅ ለተወካዮች ምክር ቤት ቀረበ። ባለፈው ሳምንት ማክሰኞ ግንቦት 192017 ለህዝብ ተወካዮች ምክር ቤት የቀረበው ረቂቅ ከባለብዙ ተዋንያን የግብርና ኤክስቴንሽን አገልግሎትን አስተዳደር አዋጅ ይሰኛል። ረቂቅ አዋጁ በስድስት ክፍሎች እና በአርባ አንቀጾች የተዘጋጀ ሲሆን የመጀመሪያው ክፍል ትርጓሜ እና የተፈጻሚነት ወሰንን ጨምሮ ጠቅላላ ድንጋጌዎችን ይዟል። ረቂቅ አዋጁ ለየግብርና ኤክስቴንሽን አገልግሎት የሚሰጠው ትርጓሜ የግብርና ቴክኖሎጂን ማስተዋወቅ፣ ማስፋፋት፣ ቢዝነስ ልማት፣ የማማከር መረጃ፣ አቅርቦት፣ የስልጠና አገልግሎት ከየሚል የባለድርሻ አካላት ስር መፍጠርና ማስተባበር፣ የግብርና ግብአትና ምርት ገበያ ትስር፣ እና የፋይናንስ አቅርቦት ማመቻቸት ከእንዲሁ የአገልግሎቱ ትርጓሜ ነው። በረቂቁ አዋጁ የትርጓሜ ክፍል ከአነስተኛ ይዞታ ያለው አርሶ አደር፣ አርብቶ እና ከፊል አርብቶ አደር፣ የከተማ ወይም በመካከለኛ ወይም በሰፋፊ ግብርና ልማት ስራ የተሰማራ አርሶ አደር የዚህ አገልግሎት ተጠቃሚ ተብለው ተዘርዝረዋል። የአገልግሎት አይነት እና የክፍያ አሰራርን የተመለከቱ ስምንት አንቀጾችን ይዟል። የመንግሥት የግብርና ኤክስቴንሽን አገልግሎት እና መንግሥታዊ ያልሆነ አገልግሎት አቅራቢዎች እንዳሉ በዚህኛው ክፍል ሰፍሯል። የቀበሌ ወይም ወረዳ ጽህፈት ቤት ማዕከል፣ የመንግሥት የትምህርት ተቋማት፣ የመንግሥት የግብርና ልማት ድርጅቶች የመንግሥት አገልግሎት አቅራቢ ተብለው በረቂቁ ተዘርዝሯል። የመንግሥት አገልግሎት በግብርና ሚኒስቴር ወይም በክልል ቢሮዎች አስተባባሪነት እንደሚደራጅ ረቂቁ ያታል። በረቂቁ መሠረት በሚኒስቴሩ በክልል በወረዳ በከተማ። በአርሶ አደር ወይም በአርብቶ አደር ወይም ከፊል አርብቶ አደር ማሰልጠኛ ማዕከል በእንስሳት ጤና አገልግሎት ማዕከል የመንግሥት የግብርና ኤክስቴንሽን አገልግሎት ይደራጃል። ይኸው የረቂቁ ክፍል ሰባት መንግሥታዊ ያልሆኑ አገልግሎት አቅራቢዎችን ዘርዝሯል። ከእነዚህ አቅራቢዎች መካከል ሀገር በቀል፣ አህጉራዊ፣ ወይም ዓለም አቀፍ የምርምር ማዕከል፣ የግል የግብርና የኤክስቴንሽን አገልግሎት አቅራቢ ይዘል የሙያ ማኅበርና የኅብረት ሥራ ማህበር፣ በተጨማሪም የሲቪክ ማህበር፣ የግል የግብርና ምርት አምራች ወይም አቀነባባሪ ድርጅት፣ እንዲሁም የግል የትምህርትና ስልጠና ተቋማትንም ያካትታል። የረቂቅ አዋጁ ማብራሪያ ባለፉት 50 ዓመታት የግብርና ኤክስቴንሽን አገልግሎት ከሙሉ በሙሉ ሊባል በሚችል መልኩ ሲሰጥ የነበረው በመንግሥት በሚመደብ በጀት ከእንደነበር ያትታል። ይህን ለማድረግ ከመቶ ሺህ በላይ የልማት ሠራተኞች ከተለያዩ የሙያና የትምህርትና ስልጠና ኮሌጆች መመረቃቸውን የጠቆመው ማብራሪያው አሁን አገልግሎቱ ኩ ከ60 ሺህ ባላነሱ የልማት ሠራተኞች ከየተሰጠ መሆኑን ያክላል ማብራሪያው እያደገ ከመጣው የኤክስቴንሽን አገልግሎት ፍላጎት እና ስትራቴጂክ ግቦች አንጻር በመንግሥት ብቻ የሚሰጠው የኤክስቴንሽን አገልግሎት በቂ እንዳልሆነ እና ብዙ ተዋንያንን ያሳተፈ የግብርና ኤክስቴንሽን አገልግሎት ስርዓት መዘርጋት አስፈላጊ ነው ሲል መንግሥታዊ ያልሆኑ አካላት አገልግሎት እንዲያቀርቡ የተደረገ በተና መክንያ የአብራራ። ግብርና ኤክስቴንሽን አገልግሎት ሙሉ በሙሉ መንግሥታዊ እና በነፃ ይሰጥ የነበረ ከመሆኑን ያስታወሰው ማብራሪያው ነገር ግን ከሌሎች ተዋንያንም በተለያየ መልኩ ተጠያቂነትን በማያረጋግጥ መልክ ሊሰጡ እንደነበር ከጠቅሰዋል። ከዚህ በኋላ ግን ከተጠያቂነትን መሰረት ያደረገ በክፍያም ጭምር አገልግሎቱ እንዲሰጥ ታምኖበት ከአዋጁ መዘጋጀቱን ይክላል። ረቂቁ ሌላው ያነሳው ጉዳይ የአገልግሎት አቅራቢ ስምሪት እና ኃላፊነትን ነው። በረቂቁ መሰረት የመንግስት የአገልግሎት አቅራቢ በተሰማራበት አካባቢ ለሁሉም ተጠቃሚዎች አገልግሎት መስጠት ይኖርበታል። የሩሲያው ቅጥረኛ ተዋጊ ቡድን በማሊ ያለውን ተልዕኮ አጠናቆ ሊወጣ መሆኑን አስታወቅ። የሩሲያው ቅጥረኛ ተዋጊ ቡድን ቫግነር በማሊ ያለውን ተልእኮ አጠናቆ ከአገሪቱ ሊወጣ መሆኑን አስታወቅ። ቫግነር በምዕራባዊቷ አፍሪካዊቷ ሀገር ማሊ ከአውሮፓውያኑ 2021 ጀምሮ ከሀገሪቱ መከላከያ ሰራዊት ጋር በመጣመር ስንፈኞችን ለመምታት እየሰራ ነበር። ቫግነር ከ ከማሊ ህዝብ ጎን በመሆን ሽብርተኝነትን ተዋግቷል። በዚህም ነዋሪዎችን ለዓመታት ሲያሸብሩ የነበሩ በሺዎች የሚቆጠሩ ታጣቂዎች እና አዛዦቻቸውን ገድ ያለው ከሲል በቴሌግራም ገጹ አስታውቋል። ቫግነር ከሀገሪቱ እንደሚወጣ ያስታወቀው የማሊ ወታደሮች ከአንድ ሳምንት ባነሰ ውስጥ ለሁለተኛ ጊዜ የከፋ ጥቃት ከደረሰባቸው በኋላ በአገሪቱ ማዕከል ከሚገኘው ትልቅ የጦር ሰፈር መውጣታቸውን የሚገልጹ ዘገባዎች እየወጡ ባለበት ወቅት ነው። የአገሪቱ መንግስት ይህንን የፀጥታ ችግር ለመቋቋም ተስኖታል የሚሉ ክሶች ከቀረቡ በኋላ ወታደራዊ ኃይሉ ከጥቂት ዓመት በፊት ሥልጣኑን ተቆጣጥሯል። የአገሪቱን መንግስት ለማገዝ በመጀመሪያ ተሰማርቶ የነበረው የፈረንሳይ ጦር በአውሮፓውያኑ 2022 አገሪቱን ለቆ ወጥቷል። ከጥቂት ዓመታት በፊት ወታደሮች ስልጣን የተቆጣጠሩባቸው ማሊ፣ ኒጀር እና ቡርኪና ፋሶ ከቀድሞ ቅኝ ገዣቸው ፈረንሳይ ጋር ያላቸውን ግንኙነት በማቋረጥ ከሩሲያ ጋር ቅርበት ፈጥረዋል።